ትንሽ ጊዜ ካላችሁ እኔ የመጣሁበትን ዓለም ላሳያችሁ። ይሄ አካባቢ እንደምታዩት መንፈስን የሚያድስ ምንም አይነት ረብሻ የሌለበት ጩኸት፣ ግርግር ያልተሞላ ሰላማዊ ምድር ነውና ከዚህ አካባቢ ነው የመጣሁትና እንግዲህ ሰሞኑን የተወሰነ የባህሪ ለውጦች ከተመለከታችሁብኝ በህይወቴ አለኝ የምለው በክፉ ሰዓቴ የሚደርስልኝ እንደ ንስሐ አባት የመንፈስ አባት ሁኖ እንደ ወንድም ወንድም እንደ ጓደኛም ጓደኛ በክፉ መንገድ እንዳልሄድ እውቀት ይጥላል፣ እውቀትን ባስተውሎት ካልመረመርክ እያለ መንገድ ይመራኝ የነበረው ደራሽ ጓደኛን በግፈኞች በክፉ ሰዎች ስለተነጠቅኩ ያውም ግፋቸው በተኛበት ባንቀላፋበት፣ ሀገር ሰላም ነው ብሎ ከልጆቹ ጋር በተኛበት አካሉን ለአገልግሎት ነፍሱን ለክርስቶስ አሳልፎ የሰጠ ትሁት ካህንን ቤት ገብቶ በጥይት ደብድቦ መግደል ልብን የሚሰብር ስለሆነ፣ ባህር ዳር ዘንዘልማ ተገደለ ሲባል የሰማችሁት የክፉ ቀን ደራሽ የክፉ ቀን የሆነውን ወንድሜን ነውና ያውም ቀን ባወጣ ተረስቶ የነበረ ቤተ ክርስቲያንን ለአገልግሎት ባበቃ ይሻገሩበት ድልድይ ያልነበራቸውን ድልድይ እንዲገነባላቸው መሰረተ ልማት እንዲገባላቸው የገቢ ማስገኛ ትምህርት ቤት እንዲኖራ በእኔ አቅም እንኳን ስንት ሚሊዮኖች ብሮችን ነው ዛ ላይ ፈሰስ ያደረግኩትና ያን ሁሉ ላደረገ ለራሱ ያልኖረን ሰው በሱ ምክንያት እዛም አልፎ እዚሁ ቪዲዮ ላይ እንደምትመለከቱት አንዲት ቤተ ክርስቲያንን ከውጭ መጣ ሰርታልኝ ብዬ በዚሁ ፕላትፎርም ያጋራኋችሁ በሱ ምክንያት ነው እና ያን ሁሉ ነገር ባደረገ አላዘርፈን አላስበላ አለ በሚል ተልካሻ ምክንያት በዚህ በዚህ ነው እና ያው በዚህ ምክንያት ወደዚሁ አለሜ ወደ ጫካ ተመልሻለሁ። ግን ሀገራዊ እውቀት ላይ በጋራ እንስራ ስላችሁ እውነት እንተጋገዝ የሚል ቪዲዮ ሰርቼ ነበር እና የገንዘብ ድጋፍ እንዳይመስላችሁ ገንዘብ ከእኔ የተረፈ ነው ያለኝ ለሌሎችም ይተርፋል። ሀገራዊ እውቀትና ክህሎት ላይ በርትታችሁ የምትሰሩ ሰዎች እኔ የምችለውን ያክል ነገር በሙሉ አበረክታለሁ። የአንድ ሰው እውቀት አውቋል ማለት ለሕዝብ የማይተርፍ ከሆነ ምንም አይደለም። አይበለውና ልንገራችሁ፣ አሁን የሱዳን ሁኔታ ዝግ መሆኑን ሀገራችን የነዳጅ አቅርቦት ላይ እንዴት እየተቸገርን እንደሆነ ዩት ያቺ ደንበር ስለተዘጋጅ ብቻ በፊት የሱዳን ደንበር ክፍት እያለ የነዳጅ አቅርቦቱን ዋጋውን ታውቁታላችሁ። አሁን ነዳጅ ያለችን ሀገራችን ያለችው ወደብ አይበለውና፣ እንግዲህ አለማት በሚያደርጉት ሽኩቻ ቢቆም የምናስገባቸው እያንዳንዱ ምርቶቻችን ላይ ምን ያክል ቀውስ ውስጥ እንደምንገባ አስቡት። ይሄ መድኃኒት ጋር ጥገኛ የነበረው ሰዋችን በመድኃኒት እጥረት ምን ያክል ሰው ልናጣ እንደምንችል ገምቱት። ሀገረ ሜዲን እያማረጥን እንለብሳለን። ልብሶቻችን የምንገዛቸው ተሽከርካሪዎች የጀርመን፣ የህንድ፣ የቻይና እያልን ነው ምናማረጥ። ለምንድን ነው ሜዲን ኢትዮጵያ አይለለን? ለምንድን ነው በራሳችን እውቀትና ክህሎት የራሳችንን ችግር የምንፈታበት ነገርም አይኖርን እንዴ? የትምህርት ስርዓታችን አጠባበቅ ስርዓታችን ጋዝ ላይ አይንሱ። እንደ ሌሎች አለማት እኮ የእኛ የምንለው ተሳትፎም ሊኖር ይገባል። ሀገራዊ እውቀትና ክህሎት ላይ ትኩረት ሰተን ስራ የሚለው ወደፊት ከትላንት የተሻለ ነገን እያየን ስላልሆን የሚመጡብን ነገሮችን በሙሉ ተከላክለን ለማለፍ ሀገራዊ እውቀቶች፣ ሀገራዊ የሆኑ ክህሎቶች መጎልበቶች አሉባቸው ብዬ ስለማምን ነው እንጂ ከሌላ ከምንም አልነበረም። እኔ የገበሬ ልጅ አይደለሁ። ይኸው ዘር የት ላይ እንደሚወድቅ ምን መደረግ እንዳለበት ጠንቅቄ ማውቅ ምን አይነት የስራ መስክ ላይ ብሰማራ ውጤታማ እንደሆንኩ ማውቅ ሰው ነኝ። ባለፈው ዓመት እኔ ወደ ቡና ገበያ ሳልገባ የቡና ዋጋ ስንት እንደነበር ታውቃላችሁ? ዘንድሮ ስንት ነው? የወርቅ ስራ ላይ ስሰማራ እዚሁ እያሳየኋችሁ፣ ዘንድሮ ወርቅ ስንት ነው? እና ቫሊው አድ ማድረግ እንኳን ምን ያክል እንደሆነ ተጽዕኖ መፍጠር ምን ያክል እንደሆነ በደንብ አድርጌ ያውቅበታል። ሀገራዊ እውቀት ላይ ግን በህብረት ካልሰራን ሀገራዊና የህዝብ ተሳትፎ ከሌለበት ውጤት ስለሌለው ነው። ተደጋጋሚ ስለ ሀገር በቀል እውቀትና ክህሎት ስለ ሀገራዊ የሆኑ ሀብቶች ማወራላችሁ፣ ምናልባት የኔ መንገድ ሌላ ሆኖ ተሳስቼ ከሆነ እስከ ዛሬ ድረስ በስልካችሁ እየመጣው ለጮፍኩባችሁ፣ ጊዜያችሁ ለተሻመውባችሁ ሰዎች ይቅርታ እንድታደረጉልኝ እጠይቃችኋለሁ። ሰላሙኑ የገበሬው ልጅ ዮሐንስ ጭፈረው ነው። እዩ ዓለም ግን የእኔ ዓለም ናት። አው ስጠፋ ልታገኙኝ የምትችሉ እዚች ጠባብ ዓለም ውስጥ ነው።